ሀገርን በብርቱ መሰረት ላይ ያኖረ እንደሆነ ይነገርለታል። ያለፉት ሰባት ዓመታት የለውጥ ጊዜያት ይህ በበርካታ ፈተናዎች ታጅቦ በመጡ ውጤቶች ደግሞ ነገን የተሻለ እያደረገ የሚገኘው ሁነት ለኢትዮጵያውያን ትልቅ መሰረት እንደሆነም ይገለጻል። በማዕከላዊ ኢትዮጵያ ክልል የዱራሜ ክላስተር ትናንት፣ ዛሬና ነገን ለኢትዮጵያ ልዕልና የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ቃል የለውጡን ጊዜ የሚቃኝ የውይይት መድረክ ተካ ተካሂዷል። ይህ ውጤት በለውጡ አመታትም ዘርፈ ብዙ ነው። ፓርቲያችን ብልጽግና ፓርቲ በርካታ የህዝብ ጥያቄዎችን የመለሰበት እንደሆነ የሚታወቅ ነው። መጋቢት ወር ብዙ ስኬቶችን ያገኘንበት ነው። የብልጽግና ፓርቲ የተወለደበት እንደሆነ ይታወቃል። በተጨማሪ ደግሞ መጋቢት ወር የህዳሴ ግድባችንን የገነባንበት እና መሰረት የተጣለበትም ከመሆኑ ጋር ተያይዞ ሰፊ ውጤት የተመዘገበበት ነው። ህዝብ ተጠቃሚነት ብለን ስናስብ ብዙ ትሩፋቶች አሉ። በጥቂቱ ግን ከፕሮጀክቶችም አንጻር ከስራ እድር ፈጠራ ወጣቶችን ስራ ከማስገኘት አንጻር ብዙ ስራዎች ተሰርተዋል ብዬ ነው ማምነው። የመሬት ምርትና ምርታማነትን በመጨመር የተለያዩ ምርቶችን የገበያ ጉድለት ለማጣጣም የአቅርቦትና የፍላጎት ጉድለቶችን መራራቅን ለማጣጣም ሰፋፊ ስራዎች ተሰርተዋል። ሴቶች በማህበራዊና ፖለቲካዊ ሁነቶችም ተሳትፏቸው እንዲጨምር ከመጋቢት እስከ መጋቢት ያሉት የለውጥ አመታት ሚናቸው በብርቱ የሚገለጥ ነው። በጣም የጎላ የሴቶች ተሳትፎ ለምሳሌ ብናነሳ በሚኒስቴር ደረጃ እጅግ በጣም ታይቶ በማይታወቀ መልኩ ሴት ተሿሚዎች፣ ሴት ሚኒስትሮችን ያየ ነው በዚህ በብልጽግና ፓርቲ ዘመን ነው የሚል እምነት አለኝ። ይሄ ደግሞ ተጨባጭ ነው። በኢኮኖሚም በማህበራዊም በፖለቲካውም እኩል ተሳታፊ እንዲሆኑ ከማድረግ አንጻር፣ ተደማጭነት እንዲኖራቸው ከማድረግ አንጻር የተሻለ ፕሮሞት ማድረግ የሚችልበት ሁኔታ ነው ያለው። እንደ ብልጽግና ፓርቲ ስናየው ሴቶች እኩል ከወንዶች የተሻለ ተጠቃሚነት እንዲኖራቸው በማህበራዊም በፖለቲካውም በኢኮኖሚም አንጻር ተወዳዳሪ እንዲሆኑ ከመስራት አንጻር የተለያዩ ስልጠናዎች ከመስጠት አንጻር ብዙ ስራዎች እየተሰሩ ነው ያሉት። በብልጽግና ፓርቲ ያለፉ ስብራቶችን ለማከም አንድ በሚያደርጉ ሀሳቦች ላይ መበርታት ነገን የሚያሻግር መሆኑን አንስተው ይህን ለመደገፍም አብሮ መስራትን እንደሚጠይቅ አመላክተዋል። የወልትርክት በሰፊው መዘመር አለበት፣ በሰፊው መሰራት መቻል አለበት። ምክንያቱም እኛ ከሚል እኔ ከሚል ወደኛ ወደሚል የሀሳብ ልዕልና መምጣት መቻል አለብን ብዬ ነው የማስበው። ባለፉት ሰባት ዓመታት ለውጥ ላይ የተመዘገቡ የፖሊሲ ትሩፋቶች ወደሚቀጥለው ትውልድ ለማሻገር የሚቻለው የአገራዊ አንድነትን ማራቀስ ይቻል ብቻ ነው። ትውልድ ተሻጋሪ የሚባለው ኢትዮጵያ ካለው ፖፕሌሽን ሰባት ፐርሰንት ወጣት ነው። ወጣቱ በዚህ ጉዳይ ላይ አሁን መንግስት የያዛቸው መልካም መልካም ስራዎችን የሚታረሙ ስራዎችንም እያረመ ራሱ ቀጣይ ተቀባይ ስለሆነ ከመንግስት ጋ ለሰላሙ ጉዳይ ዘብ ሊቆም ይገባል። የመጋቢት ወር ለነገዋ ኢትዮጵያ መሰረት የተጣለበት መሆኑን ያነሱት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊ አቶ አለሚርጋ ወልደስላሴ ክልሉም የመጋቢት አንዱ ፍሬ መሆኑን አንስተዋል። በተለይ ለማዕከላዊ ኢትዮጵያ ክልል ለውጥ አንዱ ክልሉ በራሱ የተወለደው በዚህ በለውጥ ጊዜያት ነው። አንዱ ትርፋት ማዕከላዊ ኢትዮጵያ ክልል የሚባል ክልል አልነበረንም። የራሳችን ክልል መሰረትን በህዝቦች ጥያቄ መሰረት ቀድሞ ከነበረው ደቡብ ብሔር ብሔረሰቦች ክልል ውስጥ የማዕከላዊ ክልል የማዕከላዊ ኢትዮጵያ ክልል ተወልዶ ወደ ስራ የገባበት አንደኛው ትሩፋት ነው። ሌላኛው በሀገር አቀፍ ደረጃ ላይ የተቀመጡ ዋና ዋና ታላላቅ ኢንሼቲቮች በአረንጓዴ አሻራ፣ በፍራፍሬ ልማት ፕሮጀክት፣ በሌማት ትሩፋት፣ በስንዴ በበጋና በከረምት የመኸር እርሻ ልማት ስራዎቻችን ከየትኛውም የሀገራችን አካባቢዎች ያልተናነሰ በአንዳንድ ተግባራት ደግሞ የበለጠ ስኬቶች ያስመዘገብንበትና ለውጥ ትራክ ውስጥ የገባንበት ክልሉ በራሱ የለውጡ ትርፋት አድርገን መቁጠር የምንችለው ነው። መንግስት በቀረጻቸው የኢኮኖሚ ፒላሮች መሰረት ባለፉት ጊዜያት በርካታ ስራዎች ተሰርተው በተለያዩ ፈተናዎች ለድል መብቃት መቻሉን ያነሱት የማዕከላዊ ኢትዮጵያ ክልል ደንና አካባቢ ጥበቃ ቢሮ ኃላፊ አቶ አብርሃም ጫ ቀጣይ የለውጥ ጉዞዎችም ውጤታማ እንዲሆኑ በትኩረት ይሰራል ብለዋል። እነዚህ ስኬቶች በሙሉ ደግሞ የተመዘገቡት በፈተናዎች ውስጥ ነው። ፈተናዎችን ተቋቁመን ነው እያስመዘገበን የመጣ ነውና፣ ለቀጣይ ደግሞ ፈተናዎችን በአንድ በኩል ተለማምደናል፣ በሌላ በኩል አውቀናል፣ ለይተናል። ሶ የነበሩን ፈተናዎች በቀጣይ ፈተናዎች ሆኖ አይቀጥሉም፣ ትርጉም ባለው ልክ እንቀንሳለን የሚል አቋም ወስደናል። ፈተናዎችን በቀጣይ ለምናስበው ሁለንተናዊ ማህበራዊ ኢኮኖሚያዊና ፖለቲካዊ ድሎች በአንጻራዊነት የተሻለ መደላድል ስለፈጠርም፣ ቀጣዩ ጊዜያችን ከባለፈው ጊዜ የተሻለ የተሻለ ውጤት ከፍ ያለ ውጤት የምናስመዘግብበት ጊዜ እንደሆነ ወስደን እንግዲህ ዛሬ ተግባቦት እንደ ዱራሜ ክላስተር ጀምረናልና ያው በውጤት እንገናኛለን ብዬ ተስፋ አረጋለሁ። በውይይት መድረኩም በተለያዩ ዘርፎች በመጡ ውጤቶችና ቀጣይ የቤት ስራዎች ላይ ትኩረቱን ያደረገ ውይይትም ተካሂዷል።